ሰላም እንደናችሁ የተከበራችሁ ውድ የቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት በጣም አሪፍና ጠቃሚ የሆኑ የአማርኛ ቃላት ምስረታ በቼ ዘር ከእንግሊዝኛ ጋር እንዴት እንደሚነበቡ ጭምር ባንድ ይዤላችሁ መጥቻለሁ። ለብዙዎች እንዲደርስ ሼር ና ላይክ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ ተከታተሉት። ለቻናሉ አዲስ የሆናችሁ አዳዲስ ጠቃሚ ቪዲዮዎች ሲለቀቁ ወደአሁኑ እንዲደርሳችሁ ሳብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። እያንዳንዳቸው ከቼ እስከ ቾ ድረስ ቃላት ሁለት ሁለት የሚሆኑ ቃላት ተመስርተዋን። እነሱን እያንዳንዳቸው አነብላቸዋለሁ። ቪዲዮውን እናንተ እስከ መጨረሻ ድረስ ተከታተሉት። አሁን ወደ መጀመሪያው ስናሄድ መጀመሪያ ላይ የተቀመጠው በ "ቸ" ቃላት ሲመሰረት ምን ይላል? ቸርነት፣ ቸርነት የሚል ቃላት መሰረትን። ቸርነት የሚለውን በእንግሊዝኛ ለመናገር ስንፈልግ ምን እንላለን? ካይንድነስ። ቸርነት የሚለው በእንግሊዝኛ የሚታወቀው ካይንድነስ። ሲነበብም እንደምታዩት ካይንድነስ ካይንድነስ ካይንድነስ ማለት በአማርኛው ቸርነት የሚለውን ተናገርን ማለት ነው ድጋሜ ሳነብላችሁ ቸርነት ቸርነት ካይንድነስ ካይንድነስ ሁለተኛው ቃላት የመሰረት ነው በቸ ቸልተኛ ቸልተኛ ግዴለሽ ማለት ነው ቸልተኛ ማለት ቸልተኛ የሚለው በእንግሊዝኛ የሚታወቀው ደግሞ ኔግሊጀንት ኔግሊጀንት ሲነበብም እንደምታዩት ኔግሊጀንት ኔግሊጀንት ማለት ቸልተኛ ማለት ነው። ድጋሚ ሳነብላችሁ ቸልተኛ፣ ኔግሊጀንት ኔግሊጀንት። ሁለተኛው ላይ የተቀመጠው እንደምታዩት በቹ በቹ። እንግዲህ ቹን ከወደ መጨረሻ ላይ አድርገን በመጀመሪያው ስናጣ ቹን ከወደ መጨረሻው አድርገን ቃላት መመስረት እንችላለን። ምቹ ምቹ ምቹ የሚል ቃላት መሰረትን። ቹን ከወደ መጨረሻው አድርገን ምቹ የሚለው በእንግሊዝኛ የሚታወቀው ደግሞ ምን ይሆናል? ኮምፎርቴብል ሲነበብ እንደምታዩት ኮምፎርቴብል ኮምፎርቴብል ማለት ምቹ ማለት ነው። በአማርኛው ምቹ የሚለው በእንግሊዝኛ የሚታወቀው ኮምፎርቴብል። ድጋሜ ሳነብላችሁ ምቹ ምቹ ኮምፎርቴብል ኮምፎርቴብል ኮምፎርቴብል። አሁንም በቹ ቃላት ስንመሰረት ሁለተኛ ቹቹ፣ ቹቹ፣ ቹቹ የሚባለው ብዙ ጊዜ የሰው ስም ነው። ቹቹ የሚለው በእንግሊዘኛ የቦታ፣ የሰው ስም፣ የነገሮች ስም ብዙ ጊዜ የቦታና የሰው ስም ሲሆን ራሱን ነው የሚደግመው ብያቸዋለሁ። በእንግሊዘኛው በእንግሊዘኛው ቹቹ ሲ ኤች ዩ ሲ ኤች ዩ ቹቹ ሲነበብ ድጋሚ ቹቹ፣ ቹቹ፣ ቹቹ ተመሳሳይ ነው። ወደ ሶስተኛው ስንሄድ በቺ በሶስተኛው ቺ ቃላት ሲመሰረት አንንቺ አሁንም ይሄንም ቺን ከወደ መጨረሻው አድርገን አንቺ አንቺ የሚል ቃላት መሰረትን። አንቺ ለማለት በእንግሊዘኛው የምንጠቀመው ዩ ዩ። ከአሁን በፊት እንደነገርኳችሁ ዩ የሚለው ተውላጠ ስም ለአንተ አንቺ፣ እናንተ ለሚል ቃላት ይጠቅማን ብያችኋለሁ። ከአሁን በፊት ቪዲዮ ሰርችላችኋለሁ። ዩ ለሶስት ነገሮች ይጠቅመናል። አንተ አንቺ እናንተ ለሚል ስለዚህ፣ አንቺ ለማለት ዩ እንላለን ማለት ነው። ሲነበብም እንደምታዩት ዩ። ድጋሜ ሳነብላችሁ አንቺ አንቺ ዩ ዩ። ቀጣይ ሁለተኛው ምሳሌ አሰልቺ አሰልቺ አሰልቺ ለማለት በእንግሊዝኛው ደግሞ የሚታወቀው ቦሪንግ ሲነበልን፣ ቦሪንግ ቦሪንግ ቦሪንግ ማለት አሰልቺ፣ አድካሚ ማለት ነው። ስለዚህ አሰልቺ የሚለው በእንግሊዘኛው ቦሪንግ። ድጋሚ ስናነበው አሰልቺ አሰልቺ ቦሪንግ ቦሪንግ። ቀጣይ በቻ በቻ ቃላት ስንመሰርት ቻለ ቻለ። ቻለ የሚለው በእንግሊዘኛ የሚታወቀው ደግሞ ካን፣ ካን ማለት መቻል ነው። ቻለ ለማለት ካን ሲነበርን ካን፣ ካን ድጋሚ ሳነብላችሁ ቻለ፣ ቻለ፣ ካን፣ ካን። አሁንም በቻ ቻን ከወደ መጨረሻ አድርገን ቃላት ስንመሰርት አቻ፣ አቻ ማለት ተመሳሳይ ለማለት ነው። እኩል ተመሳሳይ ለማለት ተጋጣሚ ለማለት ምን እንላለን አቻ አቻ የሚለውን በእንግሊዘኛ ለመግለጽ ስንፈልግ ኢኳል እኩል የሆነ ተመሳሳይ የሆነ ተጋጣሚ የሆነ አቻ እኩል የሆነ ለማለት አቻ ማለት ኢኳል ማለት ነው ሲነበብም እንግሊዘኛው ሲነበብ ኢኳል ኢኳል ድጋሜ ሳነብላችሁ አቻ አቻ ኢኳል ኢኳል ቀጣይ በቼ ቀጣይ በቼ ስንመሰርት ምን እንላለን? መቼ። ቼን ከወደ መጨረሻ አድርገን መቼ መቼ የሚል ቃላት መሰረትን። መቼ የሚለው በእንግሊዝኛ የሚታወቀው ወይን ጊዜ ገላጭ ነው። ወይን ወይን ማለት ጊዜን መቼ ለማለት ወይን እንላለን። በእንግሊዘኛው ሲነበብም እንደምታዩት ወይን ወይን ማለት መቼ ማለት ነው። ድጋሚ ስናነበው መቼ መቼ፣ ዌን ዌን። ቀጣይ ሁለተኛ ቃላት የመሰረትን ቼክ ቼክ ቼክ የሚለው በእንግሊዝኛም ተመሳሳይ ነው። ቼክ ሲ ኤች ኢ ሲ ኬ ቼክ ሲነበር ቼክ ብለን እናነባለን። ድጋሚ ስናነበው ቼክ ቼክ ቼክ ቼክ። ቀጣይ የተቀመጠው በቺ ቃላት ስንመሰርት በቺ ቺሎታ ቺሎታ ቺሎታ የሚለው በእንግሊዝ በእንግሊዝኛ የሚታወቀው ደግሞ አብሊቲ ኤብሊቲ ሉታን ብዙ ጊዜ አብሊቲ አብሊቲ ማለት ቺሎታ ማለት ነው። ሲነበብም አብሊቲ ኤብሊቲ የሚሉታን አብሊቲ ኤብሊቲ ያው ብዙ ጊዜ እንደየቦታው አጠራር ይለያያል፣ ግን ዞሮ ዞሮ ትርጉሙ ተመሳሳይ ነው። አብሊቲ ማለት ችሎታ ወይም ደግሞ ኤብሊቲ ችሎታ ማለት ነው። ሲነበብ ድጋሚ ችሎታ አብሊቲ አብሊቲ። ቀጣይ የተቀመጠው በቺ አሁንም ድጋሚ ችግር ችግር ችግር የሚለው በእንግሊዝኛ የሚታወቀው ፕሮብሌም ፕሮብሌም ሲነበብም ፕሮብሌም ብለን እናነባለን። ድጋሜ ሳነብላችሁ ችግር ችግር፣ ፕሮብሌም ፕሮብሌም። ቀጣይ የተቀመጠው የመጨረሻው በቾ ቃላት ስንመሰርት ምቾት ምቾት የሚለውን በእንግሊዝኛ ለመግለጽ ስንፈልግ ኮንቪኒየንስ ኮንቪኒንስ ሲነበብ ኮንቪኒንስ ኮንቪኒንስ ማለት ች ምቾት ማለት ነው ምቾት ማለት ኮንቪኒንስ ማለት ነው ድጋሚ ሳነብላችሁ ምቾት ምቾት ኮንቪኒንስ ኮንቪኒንስ ቀጣይ የተቀመጠው ሁለተኛ ቃላት ሲመሰረት ነው በቾ ቾክ ቾክ ቾክ የሚለው በእንግሊዝኛ ድጋሚ ራሱ ነው ቾክ

ምቾት ኮንቪኒንስ ኮንቪኒንስ ቾክ ቾክ ቾክ ቾክ ለዛሬው እስከዚህ ይበቃናል ቪዲዮውን እስከ መጨረሻ ድረስ ስለተከታተላችሁት በጣም አመሰግናለሁ ሌላው በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ በቴሌግራም በዋትስአፕ ሃይ ብትሉኝ ታገኙኛላችሁ። እናንተን በተመቻችሁ ጊዜና ሰዓት አመቻችታችሁ በየትኛውም ቦታ በየትኛውም ሀገር፣ ሆናችሁ በኦንላይን ለአንዳንድ ሰዓት መማር ትችላላችሁ ማለት ነው። ቪዲዮውን ላይክና ሳብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁን በያላችሁበት ሰላም ሆኖልኝ ቻው።